አሰላሙ አሌይኩም ወረህመቱላህ ወበረካቱ፣ ውድና የተከበራችሁ የማወዳችሁ የማከብራችሁ እህት ወንድሞቼ በያላችሁበት አገር አላህ ሰላም ያርጋችሁ። እንዴት ናችሁ? እኔ በጣም ደህና ነኝ። ተመልሼ መጥቻለሁ፣ በአዲስ ቪዲዮ ከበዓል ቆይታ በኋላ። በዓል እንዴት አለፈ? እህቶቼ በያላችሁበት የስራ ቦታ ሁላችሁም እንግዲህ በዓል በስደት ትንሽ ይከብዳል። አገር ቤት ትዝታው መኑ ይመጣል እና እንኳን እናንተ ሴቶቹ ማለት ነው። እኔ ራሱ በዓል ሲሆን ብዙ እንትኖች እንትን ይላሉ። ና የሚገርማችሁ ነገር በዓልና የሆነ በቃ ቤተሰብ ተገናኝቶ ምናምን እንደዚህ አንድ ላይ ሲጨዋወት ምናምን እኔ ራሱ እንትን እላለሁ። በጣም ይሰማኛል። በተለይ አረቦቹ አሁን አንዳንድ ጊዜ ስራ ቦታ ስንሆን በስበሳቸው አጉቶቻቸው ጋራ ወንድሞቻቸው ጋራ ምናምን እንደዚህ ተከባብረው ተደማምጠው ምናምን ሲያወሩ ብዙ ስሜቶች አሉና፣ እንዳንተ ደግሞ በስራ ቦታ እዝነት የሌላቸው አሉ የሚገርማቸው ነገር እኔ ትንሽ እነሱ ጋር አስቴርሃ ሰርች ስለነበር አውቃዋለሁ። ና ለአንዲ እንትን እንዲያለ ሙሉ የመጥበሆን እቃ ካላነካኩ አይሆንም። የአግዲም እቃ ይወጣል፣ መልሶ ይታጠባል፣ መልሶ ይገባል። ና በጣም ከባድ ነው። እና ይህ ሁሉ ነገር ረድ ያለውኝ ና ብቻ አላህ ብርታቱንም ጥንካሬውንም ይስጣችሁ ስደት በቃችሁ ብሎ ደግሞ ወደ አገራችሁ ተመልሳችሁ ደስታችሁን ይመልሰውና። በነገራችን ላይ ያው ይህን ልበላችሁ እንጂ ተሰዶ መኖር፣ ሰርቶ መለወጥ፣ ስደት ብዙ የብዙ ጊዜ ትምህርት ነው። ወዳጅ ጠላት ተለዩበታላችሁ። ማን ለእናንተ ትክክለኛ ሰው እንደሆነ ታውቁበታላችሁና ብቻ ብዙ ነገሮች አሉ። በተለይ አገር ተደራችሁ ምናምን የተሰደዳችሁ ሴቶች እናት አባት ዘንድ ምላሽ ምናምን የሚባላል እና ያ ነገር ትዝታው ደስ ይል ነበር። እና ብቻ ስደት እንደዚህ ነው፣ ህይወት እንደዚህ ናት። እና አንድ ቀን መራራ ናት፣ አንድ ቀን ደግሞ ጣፋጭ ናት። አንድ ቀን ተለይተን የነበርን ደግሞ መልሰን መገናኘት ይመጣል እና ዛሬ ተመልሽ የመጣሁበት ቪዲዮ የነዚህ ልጆች ቪዲዮ ለአጋጣሚ ዩቱብ ላይ እንተንሰል ይህን ቪዲዮ አያለውና እኔ እንግዲህ ስለ ብዙ ጊዜ ትንተና ምናምን አልችልምም፣ መተንተንም አልፈልግም ነበር ግን እንዲ አንዳንድ ትምህርትም እንዲሆን የራሴንም ሀሳብ ጣል ለማድረግ ብዙ ጊዜ ምን ለማለት ምን ለማስተላለፍ እንደሚፈልጉ ማለት በእርግጥ ሰውን አሁን ገንዘብ እያሰከረው ነው፣ ገንዘብ እያሳሰተው ነው፣ ገንዘብ ከመንገድ እያስወጣው ነው። ለገንዘብ ሲባል ክብርን እየጣሉ ነው፣ ክብርን እያዋረዱ ነው። ለገንዘብ ሲባል ማለት ነው። ግን ክብርን ሳያዋረዱ መንገድን ሙስሊሞቹ ከድናቸው የሚወጣ ተቃራኒ ነገር ሁሉ እየሰሩ ውሸት በውሸት እየማሉ ብዙ ነገር እየሰሩ አሉ። እና ክርስቲያኖች ደግሞ እንደዚህ አሁን ይሄ ህጻን ልጅ እኔ አሁን እነሱ ይጨቃጨቁም ምን የሚበሉ ምንም የሚበሉ ምንም ችግር የለውም። የራሳቸው እንትን ነው ስራቸው ነው። ምንም የሚበሉ ግን አሁን ይህን ምስል ህጻን ልጅ ይዘው ይህ ህጻን ልጅ የህፃን ልጅ አእምሮ ዛሬ ሚሞሪ ነው፣ ወይንም እንደ ነጭ ወረቀት ነው። በቃ አሁን የያዘውን ያዝ ነው ይሄ ልጅ ማለት ነው። እና ምን አለ ቆይ፣ እኔ እንደው ምናልባት እንደው ቪዲዮ ተደራሽ ቢኖረው እንደነዚህ አይነቶች ቢሰሙ ወላይ ደስ ባላይ ነበር። ምን አለ ወይል ወጣ ተብሎ እንደው አሁን ላይ ያሉት ዩቱበሮች ኢትዮጵያ ውስጥ ወላይ ነው የምላችሁ እግሊ ብላችሁ ደስ የሚል ዩቱበር የለም። በቃ አይዲያቸው አንድ አይነት፣ አንደኛው ሴት ይዞ ሲመጣ የኛውም ሴት ይዞ ይመጣል። አንደኛው ሴት ይዞ አባሮ ያችን ሲያስለቅስ ደግሞ ያኛው ሌላ ሲይዞ ይመጣል። በቃ የአንደኛው ኩረጃ የአንደኛው በቃ የሆነ የነገር ትንሽ ነገር ነው ጣል የሚያደርጉበት እንጂ ሌላ ስራ አይሰሩም። በዚህ ላይ ያሉት አብዛኛው ወንድም እህቶቻችን እውነት ይመስላቸዋል። የሚገርማቸው ነገር እነሱ ግን አንድ ነገር እውነት የሚሰራ የለም ሚዲያ ላይ ውስጥ ሌላ ሰው ውጭ ሌላ ሰው ናቸው። እና ካሜራ የዞሮ ዲብዲብ ምናምን እንዲዚ ቦክስ የሚዛረሉት ምናምን ምናምን፣ እና ብቻ ተደባብሎ ተነጋግረው መጥተው ካሜራ ፊት ይዘንተን ይላሉ። እና ያም የሆን ችግር የለውም። ስራ ነው ይስሩ። እሺ ፊልም ሰው ፊልም ይሰራል አይደለም? ለፊልም ያለቅሳሉ። ልክ እንደዛ ነው። ለፊልም ይደባደባሉ ወይንም ለፊልም በጥፊ እንደሚመታቱት እንደዛ ምናምን ነገር ነው ብለን እንመን። አምነናል መቼ ይሁን ግን ሕፃን ልጅ ፊት እኔ በባለፈ ጀማል ልዩ ፊት በእርግጫ ሚስቱን እንደዚህ አይነት የወረደ ያሳስብ ለምንድን ነው የሚሰሩት? አረተው እንዴ! ለተመልካችም ክብር የላቸውም እነዚህ። ተመልካችም እኮ አንድ ሰው ለምሳሌ አንድ የቴሌቪዥን ጋዜጠኛ ዜና ሲያነብ ወይ በቴሌቪዥን የሚተላለፍ ነገር ሲያደርጉ ተጨንቆ ተጠቦ ለፕሮግራም ለተመልካች ለህዝብ የሚደርስ ነገር ክብር በክብር ነው የሚተላለፈው። ዜና ሲያነብ እንኳን የሆነ ነገር ሳት ሲለው በጣም ይቅርታ አለ የሚለው እና አሁን ላይ ያሉ ዩቱበሮች ለተመልካች እንኳን ራሱ ክብር የላቸውም አብዛኛዎቹ፣ ወላይ ላዚም እና እንደዚህ አይነት የሚሰሩ ሰዎች በተለይ በተለይ ህፃን ልጅ ፊት ህፃን ልጅ ፊት የሚሰሩ ሰዎች አላህ ልቦና ይስጣችሁ ነው የምለው። የዛሬው ቪዲዮ ይህን ይመስል ነበረ። ውድ እህቶቼ፣ ላይክ ሸር እያደረጋችሁ አበረታቱኝ። እስካሁንም ለምታበረታቱኝ አመሰግናለሁ። ወደፊትም አብራችሁ ለምትዘልቁ አሁንም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላሙ አሌይኩም ወረሀመቱ ለ በረካቱ